ዝናሽ ነኝ። ሰውሬ አሊ ሽንቲ ለምን ነገር ፈራጅ ግን ከአንቺ ጋር የተገናኘት አንቺ የማትረድ የኔ ነፍሰ ገዳይ እናት ዳግም የምትናገረው ነገር እያሰብኩ ቢገባ እኮ ይሄን ሁሉ ነገር ማደርገው ላንተ ስል ነው። ምን ነፍስ ገዳይ አንተም ለጎረምሳ ስደብ ባባት ልክብኝ ልጄ የተነካብኝ ባልል ኖሮ እኔ እውነት ይሄን አደርግ ነበር። አዎ ታደርጊያለሽ። በቃ ይሄን ነገር ከሄድን እንዴት ነው የምትባለው? ልጄን ነበር እኮ ላጠኝ ነበር ራሽ ልገኛ ነበር እ ለእራስዎ ሲሆን እንዴት ዝም ይልሽ። እስከ መቼ ነው በአንቺ ጉዳይ እኛ የምንጨነቀው? አቶ ሊጎን

ሌላ ታምረኝ፣ ይሄው ይህን ስሰማ ታምረኛል። በአንቺ አልፈርድም። ስንት ጊዜ ቅርታ ጠይቄሽ፣ ስንት ጊዜ አጥፍቼ እኔ እንደዚህ። ከልብሽ መቀሄድሽ፣ በቃ ከዚህ በኋላ ከፈለግሽ ምን ታሪስ በላይ ደግሞ ውሰድ አናርከው ሽጉጥ ይዞ ነው የሚወጣው፣ ይገለኛል። ዛሬ በቃ አለቀልኝ። አቶ ለይኩ አቶ ለይኩን በስተመጨረሻም እንግዲህ እንደፈረው በዝናሽ ምክንያት ማለት ነው የደም ግፊቱ በመጨመሩ እንግዲህ ራሱን ለመሳቱ ምክንያት ሆኗል ማለት ነው። በነገራችን ላይ ኑሀሚን በጣም ብዙ ነገሮቹን ማለት አሁን ወይዘሮ ገነት ብዙ ነገር እያደረገቻት ነው ያለችው ማለት ነው። ግን ደግሞ ከሷ ጎን የሆነችና ለሷ የምታዘን የምታዝን በመምሰል እንግዲህ ማስመስሏን ቀጥላለች። ሲቀጥል ደግሞ ስታቅፋት ራሱ ቆይ አገኝሻለሁ እያለች እንግዲህ እየፎከረችላት ትገኛለች ማለት ነው። ሆኖም ግን ያው ልጇን እንዳታጣ አድርጋታለች ሆነን ለመናገር ይህን መናገሯ ይብን በጣም አሪፍ ነው። ግን ደግሞ ወደፊት ከዚህ የባሰ ችግር ለኑሀሚንና እንዲሁም ደግሞ በአቶ ተሰማ ታማኝነት ለማግኘት ነው እንግዲህ ወይዘሮ ገነት ይህን ነገር የተጠቀመችበት። ምክንያቱም አቶ ለይኮን ወደፊት ለአቶ ተሰማ ቤት ይገዛለታል አሁን የሚኖርበትን ቤትም ሊሰጠው ይችላል። ስለዚህ ይህንን አጋጣሚ ለራሴ እጠቀምበታለሁ፣ በማለት ነው እንግዲህ። ኤደንም ከወይዘሮ ዝናሽ ጋር በመጣላት ከቤቱ ወጥታለች ማለት ነው። በመውጣቷም እጅግ በጣም ደስተኛ ናቸው። ምክንያቱም እንኳን ወጣሽ፣ አሁን በጣም በርካታ የሆነ ብር አስገብታልኛለች፣ እንደፈለግነ መኖር እንችላለን። ሊያጠምዱን ሲሉ አጠምር ናቸው እያለች እንግዲህ ወይዘሮ ገነት እየተናገረች ነበር ማለት ነው። እና ባደረገችው ነገር እጅግ በጣም ደስተኛ ነበረች። እንዲሁም ከወይዘሮ ዝናሽ ጋር ያደረገችው ንግግር ልሽን አለቃትም ስትል ነበረ። እንዲሁም ደግሞ አቶ ለይኩን ወደ አንቺ ቦታ ይመጣል፣ ያደረግኩት ነገር እውነት ነው ውሸት ነው የሚለውን ነገር ለማረጋገጥ ይመጣል። ሲያረጋግጥ መጥቶ ሲጠይቅሽ ግን ውሸት እንደሆነ ያለውን ነገር ታስረጃዋለሽ፣ ካለዚያ ግን እኔን ይገለኛል ብላ ነበር ማለት ነው። እና ያው ወይዘሮ ዝናሽ ሁነን ለመናገር በጣም አስፈራርታት ነበር፣ ወይዘሮ ገነትን ማለት ነው። ምክንያቱም ኤደንን እዣት አለው ሁኝ አግቻት በጀን ያለችው ይሄን ነገር ሚስጥር ነገር ለአቶ ለይኩን ብትናገር ይልሽን እገልልሻለሁ ብላ አስፈራርታት ነበረ ማለት ነው። ግን ደግሞ ኤደን የወይዘሮ ዝናሽን ጭካኔ ያየች ሰት እሷ እንግዲህ ሸሽታ ጠፍታ ይሄዳለች ማለት ነው። በመውጣቷ መጀግ በጣም ደስ ብሏታል። ወይዘሮ ገነት ደስ ነበር ያላት ማለት ነው። እና በነገራችን ልጇ እንደተያዘች እንደ ተያዘች እያወቀች ራሱ አቶ ለይኩን ሲመጣ ራሱ እውነት ነው ብላለች ማለት ነው በናሆሚ ላይ አሁ ይህን ነገር ወይዘሮ ዝናሽ አድርጋለች ከፈለክ ድምጹን አሰማሃለሁ በማለት ለአቶ ለይኩን እንግዲህ ወይዘሮ ዝናሽ ስትል የነበረውን ነገር እንዲሁም ደግሞ የናሆሚ ልጅ ለመግደል እንዳሰበች እያንዳንዱ አሰምተዋለች ማለት ነው። እና አቶ ለይኩን እጅግ በጣም ነበር የተናደደው የተበሳጨው ግን ደግሞ ወይዘሮ ዝናሽ ያው ማድረጓን ወይንም ደግሞ እንደዚያው ማድረጓን ለአቶ ለይኩን ነው እንጂ እያላመነችው እንዲሁም ደግሞ ለዳግም እንትን ብላለች ማለት ነው። አምናለች ምክንያቱም ኑሀሚን ራሱ ይቅርታ ጠይቃታለች፣ ከእግሯ ስር ወድቃ ይቅርታ ጠይቃታለች። እንግዲህ እግር ስር ወድቆ ይቅርታ መጠየቅ ለእሷ ክብሯ በጣም ዝቅ ያለ እስከሚመስላት ድረስ በጣም የምትናደር ነበረች ማለት ነው ወይዘሮ ዝናሽ ግን ደግሞ ያው ዳግም ይቅርታ መጠየቅ አለብሽ። ጥፋተኛ አንቺ ነሽ። እንዴት ማየ እንደዚህ አይነት ስህተት ታደርጊያለሽ? ለነገሩ እኔን ልሽን ራሱ ክደሻል። ስለዚህ ይህን ነገር ደግሞ አንቺ እውነት ነው ታደርጊዋለሽ። አላደረግኩም ብትኝም በፍጹም አላምንም። አንቺ በጣም ክፉ ሴት ነሽ። አሁን ኑሀሚ ትመጣለች፣ እግሯ ስር ወድቀሽ ይቅርታ ትጠይቂያታለሽ በማለት እንግዲህ ወይዘሮ ዝናሽን አናግሯት ነበረ ማለት ነው። እና ኑሀሚንም አሁን ላይ ተናዳ ተበሳችታ እኔ ኮ የአንቺን ሚስጥር ደብቄልሽ ነበር አንቺ ጉን በጣም ክፉና አረመኔ ነሽ በማለት ስትናገራት ነበር። ዳግምም የኔን ሚስጥር ታውቃለች እንዴ እኔ የአንቺ ልጅ መሆኔን ናሆሚ ታውቃለች ወይ በማለት እናቱን ጠይቋት ነበረ። አዎ በብዙ ነገሮች ሁልጊዜ ስታስፈራራ ነበረ። እሷ ታውቃለች፣ ለዚህ አይደል እንደ እንደዚህ የምታደርገኝ በማለት ስትናገር ነበረ። ይሄን ጉድሽን አሁን ነበር መዘርገፍ ያለብኝ። እኔ ኮ በባለፈው ስትመጭ ትናገርብኛለሽ ብዬ በጣም ፈርቼ ነበር። ለአቶ ለይኩን ትነግሪዋለሽ ብዬ ፈርቼ ነበረ በማለት እንግዲህ ወይዘሮ ዝናሽ ስትንቀጠቀጥ ነበረ ማለት ነው እና ናሆሚንም ይቅርታ ብላት ነበር ተጎ ብሳ በጣም ይቅርታ አጥፍቻለሁ፣ እሺ ይቅርበኝ እያለች ከግራዋስን ወድቃ ነበረ። ግን ደሞ ነሃሚ ይቅርታ እንኳን አላደረገችላትም፣ ገፍትራት ነበረ፣ ወጥታ ጥላት የሄደችው ማለት ነው። ግን እሷ ገፍትራት እንደዚያ እንደወጣች ደግሞ አቶ ለይኩን እውነቱን ሰምቶ በጣም ተናዶ ማለት ነው፣ እሳት ጎርሶ እሳት ለብሶ ቀጥታ ወደ ወይዘሮ ዝናሽ መጥቷል ማለት ነው። ምክንያቱም ፎክሮ ነው የወጣው ከቤት ራሱ። ይህ ነገር እውነት እንደሰማው አንቺ አድርገሹ ከሆነ ዝናሽ እጨርስሻለሁኝ፣ ምን አይነት አውሬ ነሽ? በማለት እንግዲህ ተናዶ ነበር ከቤት የወጣው ማለት ነው። ስለዚህ አጣርቶ ሁሉን ነገር አውቆ ወደ ቤት ተመልሶ ሲመጣ እሷ እንደሆነች ስላወቀ እንግዲህ ደብድቧታል። ሲቀጥል ደግሞ ሽጉጡን አውጥቶ እሷን ሊጎዳት በነበረበት ሰዓት ዳግምም አረባክን ብሎ እሱ ነበር እየገላገላቸው ማለት ነው እና ዳግም በመኖሩ ለእሷ በጣም አሪፍ ነው፣ ምክንያቱም ከብዙ ነገር አድኗታል። ሲቀጥል ደግሞ አቶ ለይኩን እንግዲህ የደም ግፊቱ በመነሳቱ እጅግ በጣም ነው የሚያሳዝነው። በነገራችን ላይ ወድቋል ማለት ነው እና አንቺ እኮ አንድ ቀን የደም ግፊትን ወደ ላይ አድርገሽ ወይንም ደግሞ የደም ግፊት አምጥተሽ ትገይኛለሽ አቃጠልሽኝ እያላት ነበረ፣ ወይዘሮ ዝናሽን ማለት ነው። በጣም ክፉ ሴት ነሽ። በነገራችን ላይ አቶ ላይኮን እጅግ በጣም መልከ መልካም ሰው ነው ማለት ነው እንግዲህ በቀላሉ ላቶ ተሰማ ያደረገውን እና ለሚመጠው ሰው ሁሉ እጅግ በጣም ደግ ሰው እንደሆነ እንግዳ ተቀባይ እንደሆነ በእነሱ እንግዲህ ሁላችን እንዳየነው ነው ማለት ነው እና እንግዲህ እሱን አግብታ በመሀል ማለት ነው እና ናሆም ከተወለደ በኋላ ነው እንግዲህ ዳግምን ይብን ከሌላ ሰው አርግዛ የወ ወለደችው ማለት ነው። ይህ ሁሉ ነገር ጥፋት ሁሉ አጠፍታለች። እና ወይዘሮ ዝናሽ እጅግ በጣም መጥፎ ሴት እንደሆነች ነው ማለት ነው። እና ይህ ሁሉ ነገር አቶ ለይኩን አያቅም ማለት ነው። እና በናሆሚ ጉዳይ እንዴት እንደዚህ አይነት ክፉ ነገር ሰው ከማጥፋት የሰው ነፍስ ከመግደል እንዴት እንደዚህ አይነት ነገሮችን መጥፎ ነገሮችን ታደርጋለች በማለት የገንዘብ ሚስቱን እንግዲህ ሊገላ ሲል ነው። እሱ ደግሞ ያው የደም ግፊቱ ስለመጣበት ወድቋል። እንዲሁም ዳግም ተሎ ብሎ እንዲሁም ስልክ ተደውሎ ምናምን ነገር እናሆምን መጥቷል። በነገራችን ላይ ላሆም ላይ ያለው ተቀይሯል ማለት ነው እና መቶ ወዲያውኑ ወደ ሕክምና ቦታ ወስደውታል ማለት ነው። ነውን ለመናገር አቶ ላይኩን እጅግ በጣም ነው የሚያሳዝነው። ስለዚህ አቶ ላይኩን ማረፍ የለበትም ብዬ አምናለው ማለት ነው። ምክንያቱም በጣም ደግ ሰው ናቸው እንዲሁም ለአቶ ተሰማ በጣም ብዙ ነገር አቅደውላቸዋል ማለት ነውና አቶ ተሰማ በነዚህ ጉዳይ በናሆሚም ችግር ሆነ እንዲሁም ደግሞ በራሷ በወይዘሮ ዝና ችግርም ሆነ ህይወታቸው ማለፍ የለበትም። ሆነን ለመናገር እሳቸው በዚያ ላይ ህይወታቸው ካለፈ ነገሮቹ በሙሉ እጅግ በጣም ነው እንዳልሆነ የሚሆኑት ማለት ነው። አቶ ተሰማም እንደዚህ መልካም የሆነ ወዳጁን በናሆሚ ምክንያት እያጣል እንዲሁም ደግሞ እነናሆምም እንዲሁም ልጆቹ በሙሉ በና ቸው ምክንያት እንግዲህ አቶ ላይኩኑን ሊያጡት ይችላል ማለት ነው። እና መሆን የለበትም በህይወት መኖር አለበት ብዬ አምናለው ማለት ነው። እንግዲህ ቀጣይ ምን ይፈጠራል፣ ምን ይሆናል የሚለውን አብረን እየምና ይሆናል። በነገራችን ላይ ኤደን እና ወይዘሮ ገነት በጣም ወረኞች ናቸው ሁለታቸው።